ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማቂ ተመልካቾቼ እንደምናላችሁ። ውድ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በጽናት ድራማ በክፍል ሰባ ሶስት መትናል ማለት ነው። እናም እንግዲህ እንደሚታወቀው የጽናት አባት ወደ ነኪራ መቶ ነበረ ጥሩና ደስ የሚል ጊዜም እንግዲህ አሳልፈው ሰብሰብ ብለው ሞቅ ደመቅ አድርገው እንደ ተቀበሏቸው እንደዛው እንግዲህ እንደ ታጀቡ ሰብሰብ ብለውም ሸኝተዋቸዋል ማለት ነው። ነገር ግን የጋሼ የጽናት አባት ወደ ቤታቸው በመመለሳቸው ሁሉም ጥያቄ ፈጥሮባቸዋል። በተለይ ደግሞ አዲሱ እንግዳቸው ቅዱስ የሆነ ነገርማ አለ በማለትም እንግዲህ ነገራቶቹ ይህ ነው ተብሎ ባይገለጽላቸውም የሆነ ችግር እንዳለ ግን ሲነጋገሩም ሲጠቋቁሙም ነበረ። ጽናት ግን እሱ እንደው አባቴ እንደህ ነው ያው ቄሄውም ቤቱም ከብቶቹም ናፍቀውት ነው በማለትም እንግዲህ ስትመልስላቸው ነበረ። ያው እንግዲህ ሰብሰብ ብለው ውይይታቸው እንደቀጠለ ነው። እናም እንግዲህ ሰናይት ትዳርን ሰናይት እንግዲህ ትዳርን እንደ ጦር እንዴት እንደምትፈራው እንግዲህ ሁላችንም እናውቃለን ማለት ነው። የገባቸውና ሚስጥሩ የተገለጸላቸው ትዳር ማለት ሊፈርስ የማይችል ትልቅ ድርጅት ነው እንደማለትም እንግዲህ በጥብቅና በደንብ አድርገውም ሲያሳስባትም ሲመኩራትም ነበረ። እንግዲህ አስተዋዩ ናሆሜ እንግዲህ ይህን ተጽዕኖ የፈጠረባት ለፍቅርም ሆነ ለትዳር ተነሳሽነት ወይንም ዝግጁ ወይንም ደግሞ አጥብቃ የምትቃወመው በእህቷ ላይ እየደረሰባትን ችግሮች፣ ፈተናዎች ውጣውረዶችን ስለምታቅ ነው። ይህ እንግዲህ መፍትሄ ሊሆን የሚችለው እህቷን እንግዲህ በአፋጣኝ አግኝተን ማነጋገር ይኖርብናል፣ በማለትም እንግዲህ ሲናገር ነበረ። ሰናይትም እንግዲህ ወደ እህቷን በመደወል ኧረ እህቴ መቼን የምትመጪው? እኔ እባክሽን የብቸኝነት ኑሮ ሰልችቶኛል፣ እያለች እንግዲህ ሁሌም ስልክ ደውላ ከእህቷ ጋር ባወራች ቁጥር የብቸኝነት ኑሮ እጅግ በጣም እንዳማረራት እና እንደ ሰለቻትም እንግዲህ ትናገራለች ማለት ነው። እናም እንግዲህ ሰናይትም ሆነች መራዊት ለፍቅርና ለትዳር ትልቅ ቦታ አላቸውና እየኖሩበትም ስለሆነ ጓደኛቸውን ሰናይትን እንግዲህ ወደዛ ዓለም ውስጥ እንድትቀላቀልም አንዳንድ ይጠቅሟታል የሚባለውን ምክር ነገሮችም ሲለግሷትም ነበረ። በጣም ሲያበዙባትም፣ ከዛ እነሱ ማለት የለብንም ነበር ትቀየመናለችም እኮ ሲሉም ነበረ። ሰኒ ግን ነገራቶችን ሰምታ እንዳልሰማች ቢከፋትም ቢያስደስታትም ምንም አትልም ና እነሱ እንዳሰቡት ሳይሆን እነሱ እንዳላሰቡት ሆና ተገኝታለች ማለት ነው። ለሁሉም ነገር ሳቅ እያለች ነው የምታሳልፈው። እናም እንግዲህ ሰናይትና ክብሮም ክብሮም እንግዲህ በሳይኮሎጂ እውቅና ዋለውና ሰናይትን ወደ ጥሩ መንገድ ለመውሰድ ወደ ጥሩ ወደ ተስተካከለው መንገድ ለማስገባት በብዙ ነገሮች እንግዲህ ይክባታል ማለት ነው። ሰናይት ነገር ግን ነገራቶቹ ቢገባትም ነገራቶቹን እየቀለደች እና በሳቅ በማሾፍ ነው የምታሳልፍበት። እናም እንግዲህ ውድና አድማጭ ተመልካቾች ለዚህ ቻናል ይሆና ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ የሆኑ ነባር አድማጭ ተመልካቾች ደግሞ ላይክ፣ ሼር ማበረታታታችሁ አይረሳ ማለት ነው። እናም እንግዲህ ጽናትና ኪራ ጽናት አባትየው እንግዲህ በወግ በማረግ ነው የምድርሽ ብለዋታል። እናም እንግዲህ ጽናትም እንግዲህ ለአባቷ ሰው ምን ይለኛል የሚል ነገር እንግዲህ እያሳሰባት ነው። እኔ ትምህርት ልማር ወጥቼ ትምህርቴን ትቼ ባላገባች የሚባለውስ ነገር ስትልም ነበረ። ይህ ነገር እንግዲህ ከበፊትም እንግዲህ እጅጉን በጣም ሲረብሻትም አስተውለናን ተመልክተናል። እናም እንግዲህ የጽናት አባት ለአንቺ ይመችሽ እንጂ ልጄ ሰው አውርቶ ነው የሚቀረው በማለት እንግዲህ ይጠቅሟታል የሚሉትን መልካም ነገሮች፣ ለሰው መጨነቅ እንደሌለባት በደንብ አርገው አስጠንቅቀው ነግረዋትም፣ በደንብ አርጌ በወግ በማድረግ ነው የምድርሽን ብለዋታል። እናም እንግዲህ ለኪራ በወግ በማድረግ የሚባለው ነገር እንግዲህ ወደ ገጠራማው አካባቢ ባህል የሚባል ወግ ማጥበቅ የሚባልም ነገር አለና ያ ነገር እንግዲህ እጅግ በጣም አሳስቧታል። ሴት ልጅ ከነ ክብሯ ነው የምትዳረው ሲል ስትለውም ነበረ። እናም እንግዲህ ኪራ ያው ኮታዳ ከነ ክብርሽ እኮ ነው እያለም እንግዲህ ነበረሽ እኮ ክብርሽም ሲላትም ነበር። እናም እንግዲህ ጽናት እንደሱ ማለት ሳይሆን እንግዲህ የደምሻሽ የሚባል ማየት ማመን የሚባል ነገር አለ ባህል ስትለውም ነበረ። ኪራም እንግዲህ እሱን እንግዲህ እዋሽልሻለሁ ሲላትም ጊዜው ሲደርስ እንመካከርበታለን በማለትም እንግዲህ ጽናትን ጥሩ መልስ መልሶላታል። ነገር ግን ጽናትዬ ባህላቸውንና ወጋቸውን በገጠራማው አካባቢ ተወልዳ ስላደገች አሁን እሱ ነገር አባትየውም በወግ በማድረግ ነው የምድርስ ስላሏት እጅጉን በጣም አሳስቧታል። እናም እንግዲህ ያሳሰባትን ነገር ለኪራ አጋርተዋለች ማለት ነው። ውድና የተከበራችሁ ቤተሰብ፣ በሌላ በኩል ደግሞ መራዊት እጅግ በጣም እናሆምና መራዊት እንደተለመደው እነሱ ተግባብተውና ተዋደው ተስማምተው ኑሯቸውን እየኖሩ ነው። ነገር ግን በቤተሰብ በኩል እንደ ጦር የሚፈራ ንግግሮች አሉ። እናም እሱ እንደምናውቀውና እንዳስተዋል ነው እንደተመለከት ነው የናሁም እናት መራዊት ልጅ እንድትወልድ ትፈልጋለች። እና እንግዲህ ናሁም እማዬ ስልክ ደውላ ነበር ወደ እኔ። እናም እንግዲህ ለመራዊት ያልኩሽን ነገር አድርገሽዋል ወይ ብላሻለች የሚል እንግዲህ መልእክት መቶላታል ማለት ነው። መራዊትም እንግዲህ እሺ በማለት እሱን አድምጧለች። ግን ምንድን ነው ሲላትም ይሄ የሴቶች ጉዳይ ነው በማለትም እንግዲህ መራዊት መልሳለታለኝ። ስልኩ ብቻ ሳይሆን እንግዲህ መራዊት የናሆም እናት እንግዲህ መራዊት ጋር ተገናኝተውም አንዳንድ ነገሮችን እንዳወሩም እንግዲህ ተናግራለች ማለት ነው። መራዊት እንግዲህ የናሆም እናት እጅጉን በጣም ልጅ መውለድ እንዳለባቸው ትዳራቸውን ይፋ አድርገው እንግዲህ ሰው እንዳቅላቸው ትፈልጋለች ማለት ነው። እናም እንግዲህ መራዊት እና ናሆም የሚያውቁት ቤተሰብ ግን የማያውቀው ያው መራዊት እንግዲህ የልብ ኬዝ አለባት ማለት ነው። እሱን ነገር ቤተሰብ አያውቅም። ልጅ ትውለድ አትውለድ የሚባለውን ነገር ለመራዊት ጤንነት በጣም አደጋ ስለሆነ በጣም እነሱ ኑሯቸውን መኖራቸው ደስተኛ ሆነው እያለ ነገር ግን ለቤተሰብ የሚሰጡት ምላሽ ምን እንደሆነ እጅጉን በጣም አስፈርቷቸው ይገኛል ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ፣ በሌላ በኩል ደግሞ ሰናየትና ክብሮም እስከ መቼ ነው እንደዚህ የሚሄዱት? ሰናየት ፍቅርና ትዳር የሚባለውን ነገር አጥብቃ እንደምትፈራ እና እንደማትፈልገው እንደምትቃወመው እንግዲህ በይፋ ለጓደኞቿ ሰብሰብ ብለው ሲጠይቋት እሷም እንግዲህ መልስ መልሳላችኋል ማለት ነው። እናም እንግዲህ የክብሩምና የሰናይት ነገር ምን ይሆን መጨረሻቸው የሚለውን ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ውድና የተከበራችሁ ቤተሰብ እንግዲህ የጽናት አባት ጽናትና ኪራን በቅርብ ጊዜ እንደሚሞሽሯቸውም እንግዲህ ተናግረዋል። ቀኑ መቼ ነው የሚለው ነገር ባይገለጽም በቅርብ ጊዜ ግን እንደሚሞሸሩ እንግዲህ ተናግረው ወደ ቤታቸውም አምርተዋል ሄደዋል ማለት ነው። የዛሬ እንግዲህ የክፍል ሰባ ሶስት ጽናት ድራማ እኒህን ነገሮች እንግዲህ አጋርተውን እኛም እንግዲህ ይጠቅሙናል የምንላቸውን ነገሮች እየተማማርንባቸው እንግዲህ እዚህ ደርሰናል ማለት ነው። በቀጣይም እንግዲህ አሪፍና ጥሩ ነገር ለኛ ወደኛ እንደሚያጋሩን ምንም ጥርጥር የለንም ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ እርስ በራሳችን ሳፖርት እየተደራረግን ወደፊት እንጓዛለን ማለት ነው። ለምታበረታቱኝና አይዞሽ በርቺ እያላችሁ እንግዲህ ጥሩ ኮመንቶችንም ለምታጋሩኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍል እንግዲህ እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ጽናት ድራማን እዚህ ጋር አበቃለሁ ማለት ነው። በሌላኛው ክፍል ደግሞ እስክንገናኝ ድረስ እንግዲህ ቸር ሰንብቱልኝ። የተሰማችሁትን እንግዲህ በጽናት ድራማ በክፍል ሰባ ሶስት ላይ ያያችሁትን የተሰማችሁትን፣ የተገነዘባችሁትን በኮመንት እያሰፈራችሁልን እንግዲህ ጉዟችን ወደፊት ይሆናል ማለት ነው። እናም እንግዲህ በያላችሁበት ሰላም ሁኑልኝ ባይ ባይ ይላሉ።